ሺ ይላል። ባለፈው እንደዚህ ነበር የተከፈተው። እስኪ ያጀማ አዲስ ለገባችሁ፣ አሰላሙ አሌይኩም ረህመቱላህ ወበረካቱ። እንደሚታወቀው የሙሉን እና የጴጥሮሱን የዲኤንኤን ውጤት እየጠበቅን ነው። ምርመራውን እሷ አርግታ ወደ ሆላንድ በምናምነው ሰው ልከነው ነበር። ያ ሰው ደግሞ ምርመራውን ወስዶ ለሪቺ አስረክቧት። ሪቺ ከጴጥሮስ ጋር ተገናኝታ ድኤንኤውን የሚመረምርበት ቦታ አስገብቶት ነበር። ውጤቱንም ተመርምሮ መልሱን ተልኮለናል። እኛም ቃል በገባንበት መሰረት ለእናንተ እሷ ባለችበት ነው የምናሳውቃችሁ። ሁላችሁም እናንተ ባላችሁበት ብለናል ብለናል። ቀኑ ዛሬ ነው። ሰዓቱ ደርሰዋል። ቀኑ ደርሰዋል። አዎ፣ አሁን መጣሽ አሁን ትታያለሽ ሙሉ። አሰላሙ አሌይኩም ብያለሁ። ዋሌይኩም ሰላም ረህመቱላ በረካቱ ሽ እንዴት ናቸው ወንድሞች? ሁላችሁም ባላችሁበት እንኳን ለዚህ ቀን አበቃን እላለሁ። አልሐምዱላ ረብን ዓለሚን ሽኩርላ ላይገበው። ወላሂ የዛሬ ቀን ለእኔ ልዩ ቀን ነው። ምንም ምንም ውጤቱ እንሻላ ባላ ፍቃድ ሁሉን ለመቀበል ዝግጁ ነ መርሓባ ማለት ሙሉ ውጤቱ አንቺ እንደጠበቅሹም አንቺ እንዳልጠበቅሹም ቢሆን ዝግጁ ነሽ? እቀበላለሁ። ሁሉንም እቀበላለሁ። ከዚህ ከደረስኩ አልሐምዱሊላህ እቀበላለሁ። ግን ውስጤ የሚለኝ በቃ ምንም እንጃ ስሜቴን መግለጽ ካለብኝ እኔ ውስጥ የሚል ጴጥሮስ ልጄ ነው ነው የምለው። ካልሆነም ደግሞ አልሐምዱላ እኔ እናንተ እህት ወንድሞቼን አግኝቼ ለዚህ ቀን በቅቻለሁ። አልሐምዱላ ትልቅ ቤተሰብ አግኝቻለሁኝ። አልሐምዱላ ለእኔ ከምንም በላይ እናንተ ትልቅ ተስፋዎች ናቸው። ከጎኔ ናችሁ። አልሐምዱሊላህ ነው። በጣም ደስተኛ ነኝ ወላ አልሐምዱሊላህ። እኔ ቤት ዘግቼ ማለቅስ ሰው ነበርኩ አልሐምዱሊላህ እናንተ እህት ወንድሞቼ ነው አፈራሁ። ምንም ቢሆን እቀበሏዋለሁ ሁሉንም። መርሃባ ሙሉ። አሁን እንግዲህ መቼም እንሻላ ልጅሽ ከሆነ ምን እንደሚፈጠር ያው ሁላችንም የታወቀ ነው። ግን ካልሆነ ምን ታደርጊያለሽ አንቺ? ውጤቱ እንደዛ ቢሆን ምን እላለሁ እንግዲህ በቃ ግን፣ እኔ ሌላ ቤተሰብ አልፈልግም፣ ወላ አልፈልግም። በቃ ሌላ ልጅ አልፈልግም፣ ውስጥ ያለው እሱ ጋ ነው። በምን ሌላ ልጅ ግን እሷ ፈልጋለሁ ብያ ላስም፣ ወላ አልፈልግም። ከዚህ አድርሳችሁኛል በቃ እኔ በቃ ውስጤ የሚለኝ ልጄ እሱ ስለሆነ ምን ሌላ ሌላም ላይ ይፈልጋለሁ ብዬ ከዚህ በኋላ አቅሙም የለኝም። ወላሂ የለኝም። በቃ ማንም ሆኖ እኮ እየኖርን ነው አይደለም እንዴ? በቃ የአሁኔ መሞቱን መኖሩን ስላላወቅኩ እንጂ ከኔ ሲለይ እኮ ነው ሁሉን ነገር ያወቅኩት። ግን ደግሞ ካየሁት ብዬ ነው በገንዘብ ምክንያት ልጀላጣው ነው ሰው በማጣት ምክንያት ልጀላጣው ነው ብዬ ነው እያየሁት። ሰው ከጎኔ አጥቼ ልጄ ጋር ሆኖም በዚህ ምክንያት ተለየች ልቀር ነው ብዬ ነው። አልሐምዱላ አሁን ደግሞ እናንተ ከትልቅ ተስፋ አደረሳችሁኝ። ሳለቅስ አልቅሳችሁ ስሜታችሁ ከኔ ጋር ተጋርቶ በሁሉም ነገር ከኔ ከጎኔ ናቸው። ወላሂ አልሐምዲላ፣ እናንተንም አላህ ጀዛችሁን አለ ክፈለው። እኔ ትልቅ ቤተሰብ አግኝቻለሁ አልሐምዲላ። እና ውጤቱ ምንም ሆነ ምንም ለመቀበል ዝግጁ ነኝ። መልካም ኢንሻላህ። እንግዲህ ሙቤ ትቀጥል። ውጤቱን ማን ይንገርሽ? እኔ ልንገርሽ? ውጤቱ እኔ ምጄ ነ ሬቺ እጅዋ ላይ ይዘዋለች። ሁለታችንም እንግዲህ ውጤቱን እያየ ነው ነው እኔም በአይኔ እያየሁት ነው፣ ደጋግሞ እያነበብኩት ነው። ውጤቱን እኔ ልንገርሽ ወይ ሬቺ ትንገርሽ? ንገረኛል ማን እንገርሽ? አንተ ንገረኝ። እንግዲህ እዚህ ጋ ውጤቱ የሚለው አንቺ እናት እንደሆንሽ ዜሮ ነጥብ ዜሮ ነው የሚለው እሱም ልጅሽ እንደሆነ ዜሮ ነጥብ ዜሮ ነው። እዚህ ጋር ውጤቱ የሚያሳይ ለእኔ አንቺ እናቱ እንዳልሆንሽ ነው። ከባድ ነው። እኔ ራሱ ራሴን ተቆጣጥሬ ነው ይሄን ነገር ያልኩት። እዚህ ጋር የሚታይኝ አንቺ እናት በመሆንሽ ዜሮ ነጥብ ዜሮ ነው።

እኔ አይዞሽ ሙሉ። Ouais. አሁንም እኮ እየፈለግን ነው። ባአላ ሙሉ ተረጋጊ። በአላ ሙሉ ሙሉ አብሽሪ ሙሉ አብሽሪ ሙሉ አቃሉ ሙሉ ከባድ ነው ነበር ሙሉ ምን ስትይኝ ነበር ሙሉ? አና ግሬታን ቸሪች ኔ እንግዲህ ወላሂ ወላሂ በየቀኑ ነው ምናወራ ምንም ይሁን ምንም ውጤቱ እኔ እቀበለዋለሁ፣ ራሴን አዘጋጅቸዋለሁ ብለሽኝ ነበረ። እና አብሽር እንግዲህ ያላ እኛ የምንፈልገው ትክክለኛ የሆነ ሽን ነው ስለዚህ እኛ የምፈልገውንም እንቀጥላለን፣ ችግር የለም። እኛ ከጎንሽ ነን። ሙሉ በአላህ ተረጋጊ።

እኛ ቆይ፣ እኛማ አንቺን የመሰለ እህት ስላገኘን ደስ ብሎናል። አንቺን የመሰለ እህት ሰው ስለታወቅን ደስ ብሎናል። አሁን ይሄ ነገር ባይኖረው እኔ ታውቂው ነበር። ነገር እኮ ነው ሙቤ፣ ማወቅ እኮ ትልቅ ነገር ነው። በተስፋ ዝም ብሎ ሰው ከመኖ ቁርጡ ነው ከመኖር እኮ ትልቅ ነገር ነው። ይሄ ራሱ የልብ ረፍት ነው። አይዞሽ፣ ተረጋጊ ሙሉ ሰሞኑን የነበርሽበትን ጭንቀት ታይተሽዋል አለን ሙሉ ስለዚህ አብሸሪ እንሻላ እኔ እመጣለሁ ሪችም ትመጣለች አሁን እናገኝሻለን እኔ አሁን ልመጣ ነው ሁለት ሳምንት በኋላ እመጣለሁ ሁለት ሳምንት በኋላ ትመጣለች እሺ አትፈልጊም እኛን ልታገኝ አትፈልጊም በቃ ለዚህ ብቻ ነው የፈለግሽን ማለት ነው ሙሉ በቃ ይሄ ነው እዚህ ጋር አለቀ ነገሩ በቃ በዚህ የተለያየን ሙሉ ይሄ ነበር ቃል የገባሽልን አትፈልግኛል ማግኘት በቃ ከላስ እናንተን የመሰለ እህትና ወንድሞች አግኝቻለሁ ብለሽን አልነበረም? እኛም ደስ ብሎን እንሻላ። ፍለጋው ደግሞ ይቀጥላል። እኛ በዚህ ዋና ቆምም ብቻ አንሰጥም፣ ይቀጥላለን። በዚህ አጋጣሚ እዚህ ሁለት ሺ ሰባት መቶ ስምንት መቶ ሰዎች አላችሁ፣ አንድ ሺ ሰባት መቶ ስምንት መቶ ሰዎች አላችሁ፣ ሶሪ እንደው በዚህ ጉዳይ ላይ ልታገዙ የምትችሉ ሰዎች አሁን እንግዲህ እኛ የሁሉ ጊዜ እሱን ለማግኘት በጣም ብዙ ነው የደከም ነው በነገራችን ላይ፣ በጣም ብዙ ነው የለፋ ነው። እሱ ሊያናግረን አልፈለገም። እኔ ካሁን በኋላ እናት የለኝም እንደዚህ ያለ ብዙ ነገር፣ ብዙ ነገር፣ እኛን የሚያስከፋ ነገር እየተናገረን፣ ለሙሉ ብለን ብዙ ነገር ችለን፣ ብዙ ነገር ሁኔታው እዚህ ድረስ እንዲደረስ አድርገናል በነገራችን ላይ።

ወላ እኔ ራሱ አስቤ ነበር ቤት ታስታውሳለህ አይደለ? ሰው አብራቱ የሚሆን ሰው ምናም ብዬ ነበረ። እኛ ልናቆሱ ስላጣን ነው። እኔም ሰው ማግኝቼ ነበር። ደግሞ የሆነ ሸክ እንዳይገባበት እስከምን ነገራት ድረስ ሰው ለምን እኔ ጋላኩ ብላ እንዳትጨነቅ ፈራሁ። ያው ብዙ ነገር ያስጨንቃል። ሰው ማግኝቼ ነበርኩ ሰው አግኝቼ ነበር። እሷ ጋር መሄድና ገጎ ነው የሚሆን ሰው ግን እኛ ሰው ወደዛ እስከምንነግራት ድረስ ሰው እዛ ሄዶ ምናምን ነገር እንደዚህ ሲል እንዳትጨነቅ ብዬ ፈርቼ ነበር። አንዳንድ ሰዎች ምንሆና ነው እያላችሁ እንግዲህ ምንሆና ነው የምትሉ ያው ታሪኳን እንግዲህ ማታውቁ ያላችሁ አይመስለኝም። እጅግ የሚያሳዝን ነገር ነው። ልጇን እየፈለገች ነው። በምስል የምታዩት ጴጥሮስ ይባላል። ኢቢኤስ ላይ ቀርቦ። እናቴ አፋልጎኝ ብለው ሁለት ሰዎች ቀርቦ ምርመራ አርግተው ምርመራታቸው አንድ አልነበረም። የእሱ ግን ደም ዲ ነው እና የኔም ዲ ነው ይሄ ልጄ ነው ብላ ነበር እና የቤተሰቦች ጋር ለመርመርመር እነሱ ጋር ቀርባ ቻንሱን አላገኘችም። በተደጋጋሚ ደወለች ሞከረች፣ ማንም ሊሰማ ያቀት እኔ ጋር መታ ነበር። እኛም አብሽሬ የሚያስፈልገውን ወጪ ሸፍነን እናግዝሻለን ብለናት እህት ሁሉም እህትና ወንድሞች የቻልነውን ወጪም ከጎኑ አቁመን አግዘናት፣ አዲስ አበባ ሄዳ ምርመራውን እንድሰጥና ው ድኤንኤን ምርመራ የሚያስፈልገውን ነገር ወስደውባት ወስደውባት፣ አንድ የምናውቀው ሰው የምናውቀው ሰው ወስደው ምርመራውን ለሬች ይሰጣት። እሷ ልጁ እሱ ያለበት ሀገር ነው ያለችው፣ እሱ ያለው ሆላንድ ነው፣ እሷም ያለችው ሆላንድ ነው። አንድ አገር ነው ይታወቃሉ፣ የባሏ ጓደኛ ነው እና እሱም መጣ ምርመራውን አረጋ። ዲኤንኤ ነው ገባ። የምርመራ ውጤት ታወቀን፣ ዛሬ ውጤቱን ነገርናት። ያው ልጇ እንዳልሆነ ውጤቱ የተናገረው ዜሮ ነጥብ ዜሮ ነው። እናትነቷን የሚያሳየው ይህ ነው። እንግዲህ አሁንም ቢሆን ልጇን አፋልጉን፣ የምታውቁት ሰው እንደው ልጆች አዳብ ያደረገ ድንገት ከእሷ ጋር የሚመሳሰል ነገር ካለ አሳውቁ ነው። እባካችሁን አግዟት፣ እናት ናት። በተለይ ከጎኗ እንደው የምትረዷት ሰዎች ካላችሁ፣ በጣም ብዙ ችግር አለባት። ብዙ አይነት መከራ አሳልፋለች። አረብ ሀገር ለብዙ ዓመት ኖራለች። ቤቷን አታለች። በጣም ብዙ አይነት ፈተና በልጇም በቤተሰቦቿም በጎረቤትም ብዙ አይነት ፈተና ነው። ታሪኳን የሰማችሁት ታውቁታላችሁ። እጅግ በጣም ነው የምታሳዝን ነው። ግን አላህ ደግሞ እንግዲህ የሚወደውን ሰው ይፈተናል። እየፈተናት ነው አላህ። ከልጅነቷ ጀምራ ነው ልጇን እንግዲህ በዛ እድሜዋ እንግዲህ በጣም ትንሽ ልጅ ነበረች። ጎዳና ላይ ነበረች። ለሆነች ሴት ናት፣ ልጅን ጠብቂልኝ ብላት እሷ ከሰታት። ከዛ እሷ ደግሞ ለእርዳታ ድርጅቶች ሰጠች ልጅ እና ልጁም እንግዲህ ጴጥሮስ ነው ብላት ተስፋ አድርጋ ነበር። ኢቢኤስ ላይ ቀርቦ አይታው መርመራውን ግን ያው ውጤት የሚያሳየው እሱ እንዳልሆነ ነው። መቼ ነበር የጠፋውቄ መልሽላቸው ድንገት የሚያቀሶ ሊረዶች የሚችሉ ሰዎች ይሆናል። መቼን የጠፋው ይልሻል። አመታቻለች ዘጠና ሶስት መጨረሻ ሆን ምንብሰ ጎዳና አብረን ሙተን በነበር። ምነው አብረን ሙተን በነበር። አሁን የሁሉ ስቃይ፣ የሁሉ መከራ፣ እንደገና እሳቱ እየበላኝ፣ እንደገና እየተንገበገብኩኝ። አይዞሽ የሚለኝ እኮ የለኝም እኮ ቤተሰብ ልጄን አገኘው እንደገና ተስፋ አድርጌ ነበር።

አሁን ይኸውልሽ፣ ሙሉ እንዴት እንደምንፈልገው እና እንዴት እንደምናገኘው ደስታ ነበር እኮ ወላሂ። በቃ ደስታ ነበር የምጠብቀው እንዲሆን ብዬ አልጠበቁም ነበር ወላሂ፣ አልጠበቁም አላሊክ ሰይ ነው ብዬ ነበር

ሲሪ ሁሉም ሁሉም ለኸይር ነው፣ ለበጎ ነው። አይታወቅም። ደግሞ ልጅሽ እራሱ ፈልጎሽ ልታገኙ ትችያለሽ። የድርጅቱን ስም ድርጅቱን ስም ማጣት አታቀውም? ታቂዋለሽ። እንደ የድርጅቱ ያኔ ልጁን የወሰዱት ወይዘሩ ዘነቡ ለምትባል ሴትዬ ነው። ቅንቅን እየለመንኩኝ ልጄ ጋር ማታ ማታ እዛ ነበር እምጠቀው። ተረውሉ አብሽሪ። እስኪ በዚህ ጉዳይ ላይ የሚያግዙት ሰው ካለ ለለይርዙትኮነው እንቀጥላለን ፍለጋውን። ቆይ ጋር ምንድን ነው ያነበባችሁ ነበር? ሴትዮ ስማ፣ ያልሽው ሴትዮ ማን ነው? ያች ሴትዮ ልጆ የሰጠችው ወይዘሮ ዘነቡ ነው። ዘነቡ ዘነቡ ማን? የአባቷን ስም አላውቀውም። ልጇ ነጻነቷ አሰፋ ትባላለች። ሀረር ነው ነጻነት አሰፋ ነው የምትባሉት? ልጅቱ የእሷ ልጅ አንስትየዋሁበወእኔ ቀላዳን በሚባል አካባቢ ነበር ቦታው ይኸው። ቀለማ እየጻፈችላችሁ ነው እኮ። ቦታውን ይኸው የተናገረቻችሁ እሱ ነው። ቦታው ቀለዳምባ፣ ቀለዳምባ እዛ የወታደሮች ከምባ አካባቢ ነው። አብሽሪ ሸታልቅሽ እንሻላ ለኸር ነው ሁሉ ነገር። አብሽሪ ወይ ትክክለኛው ልጅሽም ሊገኝ ይሆናል። በዚህ ምክንያት ዛሬ ድንገት ወይም ልጅሽ የሚያውቀው ሰው አይቶ አንቺ የሚመስል ሰው ድንገት ሊኖር ይችላል። አሁንም እባካችሁ የተባበሩን፣ እንደው ከሷ ጋር የሚመስል ልጅ ካያችሁ የምታውቁት ካላችን በዚህ በተለያየ ድርጅቶች ያደገ ጀርመን ላይ፣ ሆላንድ ላይ፣ ጣሊያን ላይ፣ ፈረንሳይ ላይ የትም ሀገር ወይም ሀገር ውስጥም ቢሆን እባካችሁን እባካችሁ ባለችበት አመት

ከኔ ተፈጥሮ ማድለኝ አይሆንም፣ እኮ አስፈኝ ወላሂ። እዚህ ጋር አንድ ቁጥር ምጽፍ ሰዎች ልታግዛት ማርታ፣ ልታግዛች ትችያለሽ። አንድ ቁጥር እየጻፍች ነው ማርታ። ሌላ ጉዳይ አትመጭም፣ እሁን ሌላ ጉዳይ መስማት እንትን የለብንም። አሁን እሷ ማርታ አንዳንድ ቁጥር የጻፍች ልታግዛች ትችያለሽ። ቆይ

የስ ፕሊስ በደንብ አስረዱኝ። ሰው አለ እስ ሊረዱሽ የሚችሉ ሰዎች ሊኖሩ ይችላሉ አስረዱኝ ያሉ ነው። አዎ እንትን አለ ቪዲዮ ከሰርታለች ወይ እንደገና አንድ አዲስ ቪዲዮ ትሰሪና ስትረጋጊ አይሻልም? ቤ እንደገና የጴጥሮስን ፎቶ አንስተሽ ታሪክሽን ንገሪያቸው በግልጽና ስትረጋጊ እንሻላ ሰው ከዛ እኛ ሪፖስት እናደርግልሻለን ሰው ሁሉ እንዲያየው። ተስፋ አትቁረጭ። ወላይ ተስፋ መቁረጥ ጥሩ አይደለም፣ ችግር ነው ወላይ። ይህ ደግሞ አንዳንዴ ይጠማል ወላይ። ምሽኪለ ወላይ። ሪቺ ትታይሻለች። ልኔ አትታየኝም ትታየኛለች ትታያለች ትታያለች። ሙሉ ይሰማሻል? እስኪ በዚህ ጉዳይ ላይ ልታግዟት የምችሉ ሰዎች ካላችሁ ላስገባችሁ። ባካችሁ አትቀልዱ። አንዳንድ ቦታ ላይ የምትሰሩ ሰዎች አላችሁ እና ልታግዟት የምችሉ ሰዎች እኛ ልናግዛት እንችላለን ከጎኗ እንቆማለን የምትሉ ካላችሁ እንደው ለፈጣሪ ብላችሁ እንደው ላገዝ የምትፈልጉ ና አናግሩን። ሙሉ አለሽ? ኔትወርክ ይዟታል። ኔትወርክ ይዟታል። እስኪ ልታግዟት መችሉ ሰዎች አላችሁ በዚህ ላይ የምታውቁ እንደዚ አይነት አንዳንድ ቦታ ድርጅት ላይ የምትሰሩ እንደዚ አይነት ድርጅት ላይ የምትሰሩ ልጆች ካላችሁ ወይ፣ ሰዎች ካላችሁ አግዙን እባካችሁ።